አሁን ምንድን ነው የተከሰተው? ግና ወይም አብይ ኤርትራን ለመውረር ዝግጅቱን ጨርሷል። አሰብን ለመውሰድ ማለት ነው። አሁን ብልጽግና ወይ አብይ ብልጽግና እያልኩ ላስቀምጡ። ብልጽግና ኤሪትራያን ሰብሮ ለመግባት ከፊት ለፊቱ ሁለት ኃይሎች አሉ። አንደኛው አማራ ኃይል ነው። አንደኛው የትግራይ ኃይል ነው ሁለቱም ተጣልተ ከኤርትራ ጋር ብትጣላ ሶስቱ ኃይል አንድ ላይ ሆኖ ይመታል። ስለዚህ ሶስቱ ኃይል አብረው መሆን ፖለቲካው እኮ መጨረሻ የአምስተኛ ክፍል ፖለቲካ ነው። ይሄን ነው መረዳት ስላልቻሉ ነው። በቅንድም መልኩ ያስቀምጥቆኝ ፊት ለፊት ነው የሚወት እንደ ፈረስ እንደተጋረደ ፈረስ አብይ የኤርትራ ኃይል አለ አንድ ኃይል፣ አንድ ሁለተኛ የትግራይ ኃይል አለ፣ ሶስተኛ ፋኖ አለ። መምታት የፈለገው ኤርትራ ነው። ወደ ኤርትራ ለመግባት በሁለት በኩል ነው የሚያልፍ። በአማራ በኩል which is በወልቃይት፣ በትግራይ በኩል which is በሽራሮ። በሽራሮ በኩል በትግራይ በኩል አድርጎ ሲያልፍ ከራያን አልፎ ጀምሮ እስከ ጫፍ የትግራይ ድንበር ዛላንበሳ ድረስ የትግራይ ህዝብን ተሻግሮ ነው የሚያልፍ ሰራዊቱ። የትግራይ ህዝብ ይህን ሰራዊት ቢመታው የአብይ ሰራዊት ከኤርትራ ጋር ሳይዋጋ ፌል አረገ ማለት ነው አይደል? ሁለተኛው ደግሞ መንገዴቱ ነው። በአማራ ክልል አድርጎ የፌዴራል መንገዱን ቢያንስ እንኳን ቢያስጠብቅ፣ እሱንም ጫና እየሆነበት በወልቃይት አድርጎ መግባት ነው። ሎንግ ዌይ ነው። በዚህ መንገድ ውስጥ መንግስት ይመታል። ስፔሻሊ ደግሞ ወደ ጎንደር ውስጥ አንዴ ከገባ በኋላ መመታት ሊጀምር ይችላል። ስለዚህ የግዴታ መምረጥ ይኖርበታል ማለት ነው። ቴብሉ ላይ በወልቃይት በኩል ሊሄድ በትግራይ በኩል ሊድ። ከኤርትራ ጋር ደግሞ የምትዋጋ ከሆነ በአንድ ግንባር አትዋጋም። በአንድ ግንባር ከሆነ ኤርትራ መከላከል በጣም ይችላሉ። አንድ ግንባር ላይ ዘግተው ሊይዙ ይችላሉ፣ አጠንክረው ማለት ነው። ከዛ በኋላ አትገባም። ትሄዳለ፣ ታልቃለ፣ ትሄዳለ፣ ታልቃለ፣ ትሄዳለ፣ ታልቃለ። በደንብ ስሙ። ስለዚህ የግዴታ በሁለት ግንባር መሄድ አለበት። አሁን በሁለት ግንባር ለመሄድ ወልቃይትና ትግራይ በአንድ ኃይል መመራት አለበት ወይ ኮረኔል ደመቀ ትግራይን ማስተዳደር አለበት ኦፕሽኑን፣ ወይም ትግራይ ወልቃይት መያዝ አለባት ኦፕሽንቱ። የትኛው ይቻላል? ኮረኔል ደመቀ ሄዶ ሊያስተዳድር አይችልም። ትግራይ በአፋር በኩል ባይዘው ውጊያ የለም። ቦታው የሚያዋጋ ቦታ አይደለም። ከፍተኛ በረሃ ያለው የውሃ ጥማ አለ ምና ወታደር የሚያልቅበት ነው። ማንም አይሄድም። በአፋር በኩል ውጊያ ይደረግም። ሜዳማ ነው ቦታው አደጋ ነው። ሰራዊት ሊያልቅብ ይችላል። በአውሮፕላን ከተደበደበ ያልቃል። ትልቁ ያለው ይሄኛው ነው። ሁለቱ ግንባሮች ናቸው። ስለዚህ ወይ ደመቀ መኮንን ትግራይን ይዞልህ ከደመቀ ጋብረ ሆነ በሁለት በኩል ልትገባ ትችላለህ። ወይ የትግራይ ኃይል ወልቃይትን ይዞልህ ልትገባ ትችላለህ ያለው። እሺ ነው፣ የትኛው ሞር ላይክሊ ነው? ትግራይ ወልቃይትን ብትይዝለት መግባት ይችላል አሁን። ስለዚህ ይሄ ሰው ከማን ጋር መደራደር ይጀምራል ማለት ነው? ከትግራይ ጋር መደራደር ይጀምራል። ትግራይ ከርታው ደግሞ እንዳትወጋው፣ ትግራይን ደሞ ማሰር የሚችለው አሜሪካኖች አውሮፓውያኖች ናቸው። ከእነሱ ጋር ይነጋገራል ማለት ነው። ስለዚህ ቲፒኤልኤፍ እና አብይ መቼ መስራት ጀመሩ ማለት ነው? አብይ የኤርትራን ጦርነት ሲያስብ ከትግራይ ጋር መስራት እንዳለበት አምኗል ማለት ነው። አሁን ገባችሁ? ጨዋታው የሰሜናዊ ፖለቲካ ለምን እንደመጣ የኛ አህዮች አሉ አይደል የፋኑ መሪ ብለን ያስቀመጥናቸው ባለ ሁለት እግር አህዮች አሉን አይደል። እኛ መሀል ሞኝ ሆነን ያስመጣናቸው። እነሱ እንዴት ሰሜናዊ ምናምን የሚባል ፖለቲካ እንዴት እንደተጫነባችሁ ልመጣላችሁ። ስለዚህ እንግዲህ ብልጽግና ደጋግሞ ደጋግሞ ደጋግሞ አሰብ ወደብ መያዝ ይፈልጋል። አሰብን ለመያዝ ግዴታ ከትግሬ ጋር መስራት አለ። ከኮርኔል ደመቀጋ ቢሰራ ፋኖ ታች አያሳልፉም፣ ምንም ትርጉም የለውም። ከኮርኔል ደመቀጋ ቢሰራ በትግራይ በኩል ደግሞ ኤርትራ ጥሳ ልገባና ኮረም ልደርስበት ትችላለች በፍጥነት። ስለዚህ ግዴታ ሁለቱንም በር አብይ መዝጋት አለበት። የአፋር ቦታ ምሽግ ሰርቶ መቀመጥ ነው። እሱም አያጠቀም፣ እነሱም አይመጡ፣ ቦታው ከባድ። ከመጡ ያልቃሉ፣ ከሄደ ያልቃል፣ ሁለቱም ሜዳ ነው። የኢትዮጵያ ጦርም ኤርትራ መሬት አፋር ላይ ከገባ ያልቃል። የኤርትራ ሰራዊትም አፋር ላይ ከመጣ ያልቃል። ስለዚህ ይሄ ተስማምተህ አልመጣም አትመጣም ነው፣ ባላየ ነው የምትተላለፈው። ስለዚህ ሁለቱንም ክንፍ መያዝ አለበት። ይሄን ሁለቱንም ክንፍ ሊይዝ የሚችለው ወይ ከደመቀ ጋር ብቻ መስራት አለበት፣ ወይ ከትግራይ ጋር ብቻ መስራት አለበት። የአማራ ፋኖ የተለያየ ስለሆነ ከአብይ ጋር የሚሰለፈው ሰው ጥቂት ጥቂት ነው። ስለዚህ አይሆንም። ከደመቀ ጋር ተሰለፍክ ማለት ትግራይን ታጣለህ። ኦኬ፣ በትግራይ በኩል ተቃራኒ የሚቆምባል ኤርትራና ትግራይ አንድ ላይ ሆኖ ሊመቱ ይችላሉ። ከትግራይ ትግራይ ጋር ግን ከተሰለፈ አብይ ወልቃይት እንዲይዙ ካደረጋቸው ሙሉ ለሙሉ በትግራይ ድንበር በኩል ይገባል ማለት ነው። አሁን ገባችሁ ጨዋታው። ይሄን ለማድረግ የቆየ ዲል ስለሆነ ትግሪዎች ደግሞ ኤርትራ እንድትቀጣ ይፈልጋሉ። ቢኮዝ የኤርትራ መፍረስ ይጠቅማቸዋል። ወልቃየትን አግኝተው ኤርትራ ከፈረሰችላቸው ታላቋን ትግራይ መሰረቱ ማለት ነው። አብይ ደግሞ ምንሆን ያገኛል፣ አሰብን ያገኛል፣ ታላቋን ኦሮሚያ ይፈጥራል። ስለዚህ እነዚህ ሰዎች ዲል ያደርጋሉ ማለት ነው። ከጀርባ ኢንተርናሽናል ኮሚኒቲ ድል ያስደረጋቸዋል። ኢንተርናሽናል ኮሚኒቲው የኤርትራ መኖር አይፈልግም፣ ስፔሻል ዌስተር ነው። ስለዚህ አሁን እዚህ ላይ የሚያስቸግረው ማና ማነው? ኤርትራና አማራ ያስቸግራሉ። ስለዚህ ለሁለቱ ወደ ወልቃይት የትግራይ ኃይል ሲገባ ቆሞ የሚመለከት ወይ በር የሚከፍት ወይም የሚያግዝ ወይም ቀድሞ ወልቃይትን የሚመታ አማራ ይፈለጋል። ምክንያቱም ትግሬ አሁን መሳሪያ አብይ እየሰጣቸው ነው፣ ሰምተናል፣ ተተኳሽ ሰጥቷቸዋል። ግን ህዝብ ቁጥራቸውም የመዋጋት ኢንተረስታቸው ዜሮ ገብቷል፣ አንድ የለም። ከተመቶ ከተመቱ አለቀ። ስለዚህ እዚህ ጋር በር ከፍቶ የሚጠብቅ ሰው ይፈለጋል። ስለዚህ ለነሽ ሰዎች ምን ትግሬና የትግራይ ኃይል ህውሃትና አብይ ዲል አድርገው ጨርሷል። ይወላቸው አስተላለፉ አብይ ሞኝ አይደለም አብይ ህውኃትን ለመምታት ኤርትራን አማራን ይዞ መታት ኤርትራ ጋር እና ከአማራ ጋር ሲጣላ ደግሞ ከህውኃት ጋር ይታረቃል ማለት ነው። ጨዋታው ገባችሁ ሰው ከህውኃት ጋር ስለተታረቀ ህውኃቶች ጥያቄዎች አቅርበዋል። የመጀመሪያው ጥያቄ ምንድነው? ጌታቸው ረዳን አስወጣለን ይህን የሽግግር መንግስትን አንሳለን አሉት። ጌታቸው ረዳ ወጣ። ጌታቸው ረዳ ሲወጣ አንድ ጥይት አልተተኮሰም። ጌታቸው ረዳ ባይዘው የዋህና ሞኝ ነው። ጌታቸው ረዳን ያስወጡት ህውኃቶችና አብይ ተስማምተው ነው። ጌታቸው አብይ ከሱ ጋር የሆነ መስሎት መከላከያ ጣልቃ መግባት አለበት ምናም ምናምን ሲል አልገባለትም። መጣ ትንሽ ያው እንዳይከፋው ተብሎ ንስልጣን ሰጠው፣ በቃ አለቀቻው ነው ያለው እስካሁን ድረስ እነ ደብረጽዮን እና በትግራይ መንግስት አሁን በህወሓት አስተዳደር ላይ ጣልቃ አልገባም፣ ምንም ነገር አላረገም፣ መግለጫ አልሰጠም፣ በጀት አልከለከላችሁም፣ ምን አላላቸውም። ዓላማው ምንድን ነው? ስሙዝ ሊ ጌታቸው ያመጣውን የሽግግር መንግስት ብለ ያመጣሁን አንሳሉት፣ እሺ ብሎ ተስማምቶ አነሳ ጌታቸው ረዳ